ያቻላ ሰላም ጤና ይስጥልኝ ውድ ተመልካቾቼ እንደምን አላችሁ? አንድ ከስተመር መቶ ኪሎ ጤፍ ነጭ ማኛ ጤፍ ታዘዤ ቡታጀራ ውስጥ አለ የተባለ ትልቅ መጋዘን ነው። እና እዛ ነው ማለት ነው እህል የምንገዛው። ሰላም ናችሁ። እና በምታዩት ስልክ ቁጥር ደውላችሁ የምትፈልጉትን በቀይ ጤፍ፣ በሰርገኛ በነጭ ጤፍ ማዘዝ ትችላላችሁ። የትኛውም ሀገር አዲስ አበባ ብትሉ የትኛው ቦታ ይልክላችኋል ማለት ነው። ዴሊቨሪ ያለው ይህን ይመስላል። በዚህ ስልክ ቁጥር ደውሉ፣ ታገኛላችሁ እህሎች በምትፈልጉት አይነት፣ በምትፈልጉት በነጭ ብትሉ፣ በሰርገኛ ብትሉ፣ በቀይ ብትሉ፣ በምትፈልጉት አይነት አለ። እንዲሁም ደግሞ ጤፍ የተፈጨ ዱቄትን ይሸጣል ማለት ነው። ማለት ማስፈጨት የማይችሉ በድሜ ገፋ ያሉ ሰዎች ከሆኑ ማለት ነው በቆሎም አለው ማለት ነው እናንተ ደውሉ ባላችሁበት የትኛውም ሀገር ያደርስላቸዋል በታማኝነት አድራሻው ቡታጀራ ነው እንግዲህ የእህል መጋዘን መሸጫ አለው እኔም ለከስተመሮቼ እህል ከዚህ ነው እየወሰድኩኝ እምወስድላቸው ማለት ነው ነገር ግን ከዚህ በኋላ አሁን እሱንም ማዘዝ ትችላላችሁ ማለት ነው እኔ እተማመንበታለሁ? ያው ስልክ ቁጥሩ 0912720099 ደውሉለት እናመሰግናለን። መሰገናለን ከዛ ደግሞ ይቅርታ፣ ይቅርታ፣ ይቅርታ አምስት ደቂቃ ብቻ ኦኬ። ቆይ ቆይ ቆይ